እሺ ተመልካቾች እንግዲህ ዛሬም እንግዲህ የተለያዩ ሀሳቦችን እያነሳ ነው የምንገኘው። ለዛሬም እንግዲህ ጆሮ የመስማት ችግሮች ያው ከብዙዎቻቸው የሚመጡ ጥያቄዎች ናቸው። የጆሮ መስማት ችግር ለምን ይቀንሳል? እንዴት የሚቀንሰው የሚቀንስባቸው ምክንያቶች የሚሉትን ሀሳቦች ከዶክተር ኦሪያር ታረቀኝ ከአንገት በላይ ስፔሻሊስት ሐኪም ጋር ቆይታ እናደርጋለን። እናንተም እንግዲህ እንድትከታተሉ ነው የምንጋብዘው። ወደ ጥያቄ ሲሄድ እንግዲህ የጆሮ መስማት ችግሮች ወይም ደግሞ ጆሮ መስማት መቀነስ ችግሮች ምንድን ናቸው የሚሉትን ነገሮች ለማየት እንሞክራለን። ዶክተር ከዚህ ጋር ያለህን ሀሳብ ለቃለ መጠየቅም ፈቃደኛ ስለሆንክ አመሰግናለሁ። እስቲ የጆሮ መስማት ችግር ምንድን ነው ብለዋል። ጥሩ። እንግዲህ ከአባባሉም እንደምንረዳው የጆሮ መስማት ችግር የምንላቸው ሁኔታዎች ማንኛውም የጆሯችንን የመስማት ስራ ሊቀንሱ የሚችሉ በህመም ሊሆን ይችላል፣ በተለያዩ አጋጣሚዎች ሊከሰቱ የሚችሉ ሁኔታዎችን የጆሮ መስማት መቀነስ ችግሮች ብለን እንገልጻቸዋለን። የጆሮ መስማት መግለጽ ችግሮችንም ስንገልጻቸው እንደየቦታቸው ምክንያቶቻቸው ሊለያዩ ይችላሉ። ጠቅለል አድርጎ እንትን ለማለት ጆሮችን በሶስት እንከፍለዋለን። የጆሮችንን ክፍሎች ማለት ነው። የውጭኛ የጆሮ ክፍል፣ የመካከለኛ የጆሮ ክፍል፣ የውስጠኛ የጆሮ ክፍል ብለን ልንከፍላቸው እንችላለን። ስለዚህ ማንኛውም እነዚህ ክፍሎች ላይ የሚከሰቱ ችግሮችና ህመሞች የመስማት አቅማችንን ወይም ደግሞ የመስማት ሁኔታችንን ሊቀንሱ ይችላሉ። ስለዚህ የተለያዩ ሁኔታዎች እነዚህ ክፍሎች ላይ ህመም በመፍጠር የመስማት አቅምን ማዳከም ወይም ደግሞ መቀነስ ይችላሉ ማለት ነው። እንግዲህ የጆሮ መስማት ችግር ምን ሲሆን እንዲያው እስኪ ምናልባት አንዳንድ ጊዜ የሚወሰዱ መድኃኒቶች እሱ መድኃኒት ከወሰድኩ ጀምሮ መስማት የቀነሰ የሚለው ሀሳቦች አሉ ሌሎችም መድኃኒቶች በኮንቲኒስ የሚወሰዱ ሊሆኑ ይችላሉ እነዚህ ችግሮች የመስማት ችግርን የሚቀንሱባቸው ሁኔታዎች አሉ ወይ ወይስ ሌሎች መንስኤዎች አሉ ጥሩ እንግዲህ ቀደም ብለን እንዳነሳ ነው የመስማት ችግርን ስናነሳ በየጆሮ ክፍሎቹ ከፋፍለን ብናየው ጥሩ ይመስለኛል አሁን አንተ ያነሳኸው አንዱ ነው የውስጠኛ የጆሮ ክፍል ላይ ችግር ሊፈጥርና የመስማት መጠንን ሊቀንስ የሚችል ነው። ስለዚህ ከውጨኛውን ጀምርና መካከለኛ፣ የውስጠኛው ብለን ማብራራት እንችላለን። የውጨኛው የጆሮ ክፍል ላይ በምናይበት ሰዓት ላይ ማንኛውም ከጆሮችን ከውጨኛው ክፍል እስከ ጆሮ ታምቡራችን ድረስ ሊከሰቱ የሚችሉ ችግሮች የውጨኛው የጆሮ ክፍል ላይ የሚከሰቱ ህመሞች የመስማት መጠንን ሊቀንሱ ይችላሉ። በቀላሉ ሸማ የጆሮ ኩክ መጠጠቅ የውጨኛው የጆሮ ክፍል ላይ በመድፈን የመስማት አቅምን ሊቀንስ ይችላል። ማንኛውም ባዕድ ነገር ጆሮ ውስጥ በሚገባበት ሰዓት ላይ ውጭኛው የጆሮ ክፍል ላይ ነው የሚቀመጠው። ስለዚህ ያ የመስማት አቅምን የመቀነስ እንትን ሊኖረው ይችላል። በተለይ ልጆች የሆነ ነገር አንስተው ጆሯቸው ውስጥ ሊከብቱ ይችላሉ። ጆሯቸውን አንዳንድ ሰዎች ለመጥረግ እንትን በሚሉበት ሰዓት ላይ የጥጥ በእንትና ተበጥሳ ውስጥ ላይ ልትቀር ይችላለች። እንደዚህ እንደዚህ አይነት ነገሮች የውጭኛው የጆሮ ክፍል ላይ ተጠቅጥቀው በመቅረት የመስማት አቅምን ሊያዳክሙ ይችላሉ። እንዲሁም ደግሞ የጨኛው የጆሮ ክፍል ላይ የሚከሰቱ ኢንፌክሽኖች ሊኖሩ ይችላሉ። የቆዳ ኢንፌክሽን ሲኖር ቆዳ ያብጣል፣ የመስማት አቅምን ይቀንሳል። እንዲሁም ደግሞ ከጆሮችን አጥንት ላይ የሚነሱ የጨኛው የጆሮ ክፍል አጥንት ላይ የሚነሱ የተለያዩ አይነት እባጮች ይኖራሉ። እነዛ የመስማት መጠንን ሊቀንሱ ይችላሉ ማለት ነው። ስለዚህ የጨኛው ክፍል ላይ የሚከሰቱ መንስኤዎች እነዚህ ናቸው። ሌላኛው የማከለኛው የጆሮ ክፍል ላይ የሚከሰቱ ችግሮች ናቸው። የማከለኛው የጆሮ ክፍል የምንለው ከታምቡሩ አንስቶ እስከ ጆሮ ነርባችን ድረስ ያለውን የጆሮ ክፍል ይሆናል። ብዙ የጆሮ ታምቡር ላይ የሚከሰት መቀደድ መቀደድ በተለያየ ሁኔታ ሊመጣ ይችላል። በአደጋ በምት ሊሆን ይችላል። አንድ ሰው በጥፊ ሲመታ የጆሮ ታምቡሩ ሊቀደድ ይችላል። አደጋ ሲደርስበት የጆሮ ታምቡሩ ሊቀደድ ይችላል። ኢንፌክሽን፣ የመካከለኛ የጆሮ ክፍል ኢንፌክሽኖች የጆሮ ታምቡር ሊቀዱ ይችላሉ። እንዲሁም ደግሞ እነዚህ ኢንፌክሽኖች ታምቡር ከመቅደድ ውጭ ደግሞ ጆሯችን የማከለኛው ክፍል ላይ ሶስት ትንንሽ አጥንቶች አሉ። እነዚህ አጥንቶች መቦርቦር እና መበስበስ ሊገጥማቸው ይችላል። እንቅስቃሴያቸው ሊቀንስ ይችላል። ስለዚህ እነዚህም ሌሎቹ መንስኤዎች ናቸው። የማከለኛው የጆሮ ክፍል ላይ ደግሞ አንዳንድ ጊዜ ፈሳሽ የመቋጠር ችግር ሊኖር ይችላል በተለያየ ሁኔታ ጆሮችን ከአፍንጫችን ዘርባ ላይ ቀዳዳ ቀዳዳለች፣ ያቺ አየር እንዲገባ ታረጋለች። በዛ በኩል አየር መግባት በማይችልበት ሰዓት ላይ ጆሮችን በተፈጥሮ ፈሳሽ ይሰራል። እንደምስት አይነት ፈሳሽ ይሰራል። ያኛው ዝም ብሎ ዛው ውስጥ ሊከማች ይችላል። ስለዚህ ያ የመስማት አጥቅም ሊቀንስ ይችላል። ሌላኛው ችግር ደግሞ መሀከለኛው ጆሮ ክፍል ላይ የሚወጡ የተለያዩ እጤዎች አሉ። ከደም ስር ላይ የሚነሱ እጤዎች፣ ከነርቭ ላይ የሚነሱ እጤዎች እዛ ውስጥ እብጣት ሊፈጥሩ ይችላሉ። የመስማት አቅምን ሊቀንሱ ይችላሉ ማለት ነው። ሶስተኛው የጆሮ ክፍል የውስጠኛው ጆሮ ክፍል የምንለው ነው ውስጠኛው የጆሮ ክፍል የምንለው ደግሞ ከነርቭ አንስቶ እስከ አንጎላችን ድረስ መልዕክት የሚልከው የጆሮችን ክፍል ማለት ነው። ይህኛው የጆሮችን ክፍል በአብዛኛው ከነርቭ ጋር የተገናኙ ሁኔታዎች የመስማት አቅሙን ሊቀንሱት ይችላሉ። አንተ እንዳልከው ከነዛ መካከል የመድኃኒቶች የጎንዮሽ ጉዳት ሊሆን ይችላል። የተለያዩ አይነት መድኃኒቶች ለኢንፌክሽን የሚሰጡ ሊሆኑ ይችላሉ። ኢንፌክሽን ስንል ህጻናት ላይ ለማጅራት ገትር የሚሰጡ መድኃኒቶች፣ ለቲቪ የሚሰጡ መድኃኒቶች ረዘም ላለ ጊዜ የሚወሰዱ አይነት ኢንትሮች ለወባ የሚሰጡ መድኃኒቶች እነዚህ ለካንሰር ለተለያዩ አይነት የካንሰር አይነቶች የሚሰጡ መድኃኒቶች ይሄኛውን የጆሮ ክፍል ነርቡን ሊያጠቁት ይችላሉ። አንደኛው ይሄ ነው። ሌላኛው ደግሞ በእድሜ ምክንያት የሚመጣው የመስማት መቀነስም የውስጠኛው የጆሮ ክፍልን የነርቭ መስማት ማዳከም በሚቀንስበት ሰዓት ነው። ሌላኛው ችግር ደግሞ ምንድን ነው ከተለያዩ አይነት በካይ ድምፆች ኤክስፖዝድ በምንሆንበት ሰዓት ላይ በስራ ሊሆን ይችላል። አንድ ሰው ፋብሪካ ውስጥ በሚሰራበት ሰዓት ላይ ትልልቅ ማሽኖች ሊኖሩ ይችላሉ፣ ወይም ደግሞ በጣም የሚጮህ አይነት መሳሪያዎች የሚጠቀም ሊሆን ይችላል። እነዚህ እንደዚህ አይነት ባለሙያዎች ደግሞ ለዚህ ጩኸት፣ ለዚህ ኖዝ በጣም ኤክስፖዝድ በሚሆኑበት ሰዓት ላይ የጆሮ ክፍላቸው ለዚህ በሚጋለጥበት ሰዓት ላይ መስማት መጠኑ እንደዛው እየቀነሰ ሊመጣ ይችላል ማለት ነው። መጨረሻ ላይ ማነሰው ደግሞ የውስጠኛው የጆሮ ክፍል ላይ የሚከሰቱ ከነርቭ ላይ የሚነሱ እባጮዎች፣ እጢዎች በጠቅላላ ደግሞ እንደዚሁ የመስማት መቀነስን ሊጎዱት ይችላሉ ማለት ነው። በተፈጥሮ ጆሮ በራሱ ኩክን ቢሰራም በራሱ ደግሞ ኩክን የማጽዳት ባህሪ አለው። ስለዚህ እኛ ለማጽዳት ብለን የምናደርገው ነገር ተፈጥሯዊ አይደለም። ያም ደግሞ የምናደርጋቸው ነገሮች በጠቅላላ ብለን ወይም ዱሽ የሆኑ እንትኖች ናቸው። ለማውጣት ስንሞከር እያወጣን ይመስለናል፣ ግን የተወሰነውን ደግሞ ወደ ውስጥ ነው የምንገፋው። ጆሯችን የውጭኛው የጆሮ ክፍላችን የተወሰነችዋ ጫፍ ነች ኩክ የምትሰራው ኩክ የምታጸደው። ወደ ውስጥ ያለው ወደ ታምቡሩ ጠጋ ብሎ ያለው የጆሮ ክፍላችን እራሱን ማጽዳት አይችልም። ስለዚህ አንድ የገፋን ማለት እዛው ይቀመጣል ማለት ነው። እየተከማቸ እየተከማቸ እየተከማቸ በጊዜ ሂደት ጆሯችንን ይደፍነዋል ማለት ነው። ኩኩም ሊሆን ይችላል፣ ከዚህ ነገር ላይ የሚነሱ ብናኞች ወይም ደግሞ የሶፍት ሊሆን ይችላል፣ የጥጥ ምናምን አይነት ነገሮች ውስጥ እየቀሩ ተጠቅልለው የጆሮ መደፈንን ሊያመጡ ይችላሉ። ኖርማሊ እነዚህ ነገሮች የተሰሩበት ትክክለኛ እንትን የውስጥ ጆሮችን ውስጥ ከተን እንድናጸዳ ሳይሆን እነዚህ የጆሮችንን ቅርጾች የያዙትን ክፍሎች ማጽዳት እንድንችል ነው። ለዛ ካልሆነ በስተቀር ውስጥ ከተን የምንለ ማጽዳት የምናደርገው ነገር ተገቢ አይደለም። ስለዚህ እነዚህ ማጽጃ ተብለው ጥጥ የተሰሩት እንትኖች እነዚህ የጆሮ ቅርጾቻችን ስር እየገባን ለመጥረግ እንድንችል ነው እንጂ ውስጥ ገብተን እንድንጠርግ እንትን እንድንል አደለም። ከዛ ውጭ ያሉት ብረት፣ እንደዚህ ቁልፍ ፌዞ፣ ጸጉር መዘዣ ምናምን፣ በጠቅላላ ደግሞ በቀላሉ የጆሮችንን ቆዳ የመጉዳትና ማቁሰል ባህሪ ሊኖራቸው ይችላል። ስለዚህ ለባክቴሪያ ኢንፌክሽን፣ ለፈንገስ ኢንፌክሽን በቀላሉ የማጋለጥ እንትን ይኖራቸዋል። ስለዚህ በጭራሽ የሚመከሩም አደሉም ተገቢም የሆኑ እንትኖች አደሉ። ሌላኛው ችግር ምንድነው? ጆሯችን ቆዳውን አንድ የመነካካት ከጀመርን ልምድ እየሆነ ይመጣል ማጽዳት አስፈልጎንም ሳይሆን ዝም ብለን የመነካካት ልምድ እናዳብር እና አሁን ያላቸውን ችግሮች በጎንዮሽ ጉዳት ይዞብን ሊመጣ የሚችል ነገር ነው ማለት ነው። የመስማት ችግር ይለካል? አንድ ሰው ይሄን ያህል ነው የሚሰማው ይህን ያህል ነው ተብሎ ሊገለጽለት ይችላል? ትክክል። እንግዲህ አሁን ጥሩ ጥያቄ አነሳህልኝ። አንድ ሰው የመስማት መቀነስ ችግር አለበት ስንል ደግሞ ዝም ብለን እንደዚህ ከሜዳ ተነስተን ወይንም ደግሞ የሆነ ነገር ብለ ነው ስላልሰማን አይደለም። ኦብጀክቲቭሊ የምንለካበት መሳሪያ አለው። ፊርቶን ኦዲዮሜትሪ ይባላል። የመስማት መጠንን የሚለካልን መሳሪያ ነው የሚሆነው። ስለዚህ በዛ መሳሪያ አንድ ሰው ምርመራው ከተደረገለት እና ከተለካ በኋላ ያለው የመስማት መጠን ምን ያህል ነው የሚለውን በደረጃ ይከፋፍልልናል። ኖርማሊ አንድ ሰው ከዜሮ እስከ ሀያ አምስት ዲስብል መስማት የሚችል ከሆነ ኖርማል የመስማት መጠን አለው ብለን እናስባለን። ሱፕራትሬሾን የሆነ የመስማት በጣም የመስማት አቅም ያላቸው ከዜሮ ደስብል በታችን በኔጌቲቭ ደስብል ሊሰሙ ይችላሉ። ያ ኖርማል ነው። ምንም ንትን የሚል ነገር አደለም። ከዛ በታች ያሉትን ግን የመስማት መቀነስ ችግር አላቸው ብለን እንከፋፍላቸዋለን ማለት ነው። እነዚህ ማይልድ፣ ሞደሬት፣ ሞደሬት ሲቪር፣ ሲቪር፣ ፕሮፋውንድ ብለን በአምስት ደረጃዎች እንከፋፍላቸዋለን አንደኛ፣ ሁለተኛ፣ ሶስተኛ፣ አራተኛ፣ አምስተኛ ደረጃ ብለን እንደየ የመስማት ዲግሪያቸው ዲስብላቸው ልንከፋፍላቸው እንችላለን። ስለዚህ በዛ የመስማት መጠን ደረጃ መሰረት የሰው ምን አይነት ህክምና ሊጠቅመው ይችላል የሚለውንም በዛው ይጠቁመናል ማለት ነው። የህክምና የተከሰተበት የመስማት ችግር እንዲሁም ደግሞ ያለበት ደረጃ ሁለቱን አንድ ላይ አናበን የሰው ቀዶ ጥገና የሚያስፈልገው ነው ወይስ መድኃኒት የሚያስፈልገው ነው ወይስ ደግሞ ማዳመጫ መሳሪያ የሚያስፈልገው ነው ወይስ ያለፈ ደግሞ አድቫንስድ የሆነ ኮክሊያር ኢምፕላንት የሚያስፈልገው ነው የሚለውን እንደየደረጃው ሊከፋፈልልን ይችላል። ግን ማንኛውም የመስማት ደረጃ ላይ ያለ አንድ ሰው ጆሮችን ጥሩነቱ ምንድን ነው? የትኛውም ደረጃ ላይ የደረሰ የመስማት መቀነስ ቢደርስ ሪቨርስ ማድረግ እና የመስማት አቅሙ ሊመለስለት የሚችል እንትል ነው። ካሉን የስሜት ህዋሳቶች ውስጥ ቢጠፋ እንኳን ወደ ኖርማል ለመመለስ የሚቻለው እንትናችን የጆሮችን ነው። ለምሳሌ አይናችን አሁን ጠፋ ከተባለ ጠፋ ነው። በሌላ በምንም እንትን አለ ወይም ማሽተታችን እንትን ካለ አስቸጋሪ ነው፣ መመለስ የማንችልባቸው ደረጃዎች ይኖራሉ። ጆሯችን ግን የተለያዩ አይነት አድቫንስድ የሆኑ የህክምና ደረጃና አይነቶች ቢኖሩትም ማስተካከል እና መመለስ የሚቻል የስሜት ህዋሳችን ነው፣ ጥሩነቱ ማለት ነው። እና በዛ ደረጃ መሰረት ያንን ፕላን እናደርጋለን ማለት ነው ለታካሚ የጆሮ ማዳመጫዎች አሁን አንዳንድ ሰዎች የጆሮ በተለይ እድሜ ገፋ ያሉ ሰዎች ዝም ብሎ ውጭ ሀገር ካለ መስማት ስንትን ብያለው እና የጆሮ ማዳመጫ ግዛልኝ የሚሉ ሰዎችም ይገጥመናል እና የጆሮ ማዳመጫዎች መስማት መቀነስን ካለ ትዕዛዝ፣ ካለ ሐኪም ትዕዛዝ ዝም ብሎ መጠቀም ይቻላል? ጉዳት ሳላቸው ዝም ብሎ መውሰድ መጠቀም። እንግዲህ አሁን ማዳመጫ ስንል እዚህ ጋ አንድ ሚስኮንሰፕሽን አለ፣ ብዙ ሰው ጋር የሆነ ያለ ግርታ አለ። ማዳመጫ በትክክለኛው ማዳመጫ መሳሪያ የምንላቸው ሂሪንግ ኤድ የሚባሉትን ነው። ሂሪንግ ኤድ ማለት ደግሞ አንድ ሰው መስማቱ ተለክቶ በሱ ልክ መሰረት ፕሮግራም ማድረግ የሚቻል የማዳመጫ መሳሪያ ነው። ዝም ብለን ኮሜርሻሊ እንትን ላይ ከገበያ ላይ ተገዝተው ለአንድ ሰው ተልኮ የሚጠቀመው አይነት ሲሆን፣ ሂሪንግ ኤድ ሳይሆን ሂሪንግ አምፕሊፋየር ነው። እንደ ማንኛውም ማይክራፎን ድምፅን ሊያጎላ የሚችል ማለት ነው። ስለዚህ ይሄኛው ማንኛውንም አይነት ይሰበስብና ለታካሚው ይልክለታል። በመስማቱ መጠን አይደለም ፕሮግራም የተደረገው። ስለዚህ የሚረብሹት ነገሮች ይበዛሉ ከሚጠቅሙት ይልቅ ማለት ነው። እና ትንሽ ጊዜ ከተጠቀሙ በኋላ አልጠቀመኝም፣ ረብሸኝ ብለው ይተውታል፣ በአብዛኛው ማለት ነው። ነገር ግን በመስማት መጠናቸው ልክ መሰረት ፕሮግራም ተደርጎ የሚሰሩት ሂሪንግ ሄዶች ለተፈለገላቸው ዓላማ በትክክል ሊውሉ የሚችሉት እነሱ ናቸው እና ከዛኛው ይልቅ በራሳቸው ፕሮግራም ተደርጎ ያሉትን ቢጠቀሙ ሞር የተጠቃሚነት ይኖራቸዋል፣ ከሂሪንግ አምፕሊፋየሩ ይልቅ ማለት ነው። ያኛው መረበሽ ይኖረዋል፣ ጩኸት ይኖረዋል፣ ምንም እረፍት ቢነሳ አይነት ነገር ስለሚሆን ማለት ነው እና ጥቅሙ ብዙም አደለም የሂሪንግ አምፕሊፋየር እንግዲህ። ቆንጆ ቆይታ ያደረግ ነው የመጨረሻ እዚህ ላይ ለሰዎች የምትመክረው ሀሳብ ካለ እንደዚሁም ህክምናው ነው ይመስላል። የሚለው እንግዲህ የምመክረው ነገር ምንድን ነው? ቅድም ያነሳናቸውን አግባብ ያልሆኑ ጆሮ አካባቢ ላይ የምናደርጋቸውን ጆሮ ጆሮ ለማጽዳት፣ ጆሮን ለመጥረግ፣ ጆሮን ለመንት ለማለት ብላ የምናደርጋቸው ነገሮችን ባናደርግ እመክራለሁ። የተለያዩ አይነት የመስማት ችግሮችን ሊያመጡ ስለሚችሉ ማለት ነው ከዛ ውጭ ደግሞ ለመስማት ችግር ሊያጋልጡ የሚችሉ ብለን ቅድም የጠቀስናቸውን ተጋላጭ የሆኑ ሰዎች መስማታቸውን በተወሰነ ጊዜ አንድ ጊዜ ቼክ ቢያደርጉ ለምሳሌ ፋብሪካ ላይ የሚሰሩ ሰራተኞች ከፍተኛ ድምፅ የሚወጣበት ቦታ ላይ የሚኖሩ ሰዎች እንደዚህ አይነት ነገር ካሉ ወይም ደግሞ የተለያየ አይነት መድኃኒት የሚወስዱ ታካሚዎች ለረጅም ጊዜ የሚወሰድ መድኃኒት የሚወስዱ ታካሚዎች ካሉ የመስማት ደረጃቸውን በተወሰነ ጊዜ አንድ ጊዜ ቢያንስ በአመት አንድ ጊዜ ቼክ ቢያደርጉ ዘላቂነት ያለው ችግር ከመፈጠሩ በፊት ቀድሞ መታወቅ እና ህክምናውን ማድረግ የሚቻለው። ስለዚህ እነዚህ ነገሮችን ትኩረት ብንሰጥበት ብዬ መልእክት አስተላልፋለሁ። እንግዲህ የህክምናው ላይ አተኮርን፣ መፍትሄዎችን ማነሳም በመጨረሻ ማስተላለፍ የምትፈልገው መልእክትና ልታሳየን የምትችለው ነገሮች ካሉ እነሱን ስለዚህ ወደዛ ሄደን ያለውን ነገር በደንብ ተመልካቾቻችንም ለማሳየት እንዲመቸል እናያለን። እሺ መስማት መጠኑ ምን ያህል ነው የሚለውን እንግዲህ ዶክተር እያስረዳን ነበረ። እንግዲህ የጆሮ መስማት መቀነስ የሚባለውም ሰዎች እንደዚሁ አይተው በማሽን እና በመመርመሪያ ካልታየ በዚህ መንገድ ሊታወቅ እንደማይችል ያው፣ ቀደም ብሎ በዚህ ማሽን ሲያስቀኝ ነበረ። አሁን ደግሞ የመስማት መጠኑ ምን ያህል ነው፣ ችግሩ ምንድን ነው የሚለውን ደግሞ በማዳመጫ አይተን ችግሩ አለብን የለብንም የሚለውን ነገር ለማየት ያስችለናል ማለት ነው። በኦሲስ ከአንገት በላይ ህክምና መካከል ዶክተር ኦሊያድ ጋር ነው ቆይታ ያደረግነው ያለነው የመጨረሻ ምርመራውን ደግሞ አብረን እንደምንከታተል ጋብዛቸዋለሁ። አብረን እንግዲህ አሁን የመስማት መጠንን የምንለካበት ክፍል ውስጥ ነው ያለ ነው። የመስማት መለኪያ መጠን መለኪያ መሳሪያችን ፒውርቶኖ ዲዮሜትሪ ይባላል። እዚህ ጋር የምናየው ነው እንግዲህ። ዶክተራችን እዚህ ጋር ሆኖ ውስጥ ላለው ታካሚያችን የተለያዩ አይነት ድምፆችን ያሰማዋል። ያታካሚ ደግሞ ድምፆችን በሚሰማበት ሰዓት ላይ ሰምቻለው አልሰማውም እያለ መልስ ይሰጠዋል። እኛ ያንን እንመዘግብና በግራፍ መልክ ቻርት አድርገን ውጤቱን መጨረሻ ላይ እናገኛለን ማለት ነው። ስለዚህ አሁን ወደ ውስጥ እንገባና ለታካሚያችን ምን አይነት ሁኔታዎችን መከተል እንዳለበት ኢንስትራክሽን እንሰጠዋለን ማለት ነው። ይህንን ጆሮ ላይ ያደርግልህና የተለያዩ አይነት ድምጾች በዚህ ትሰማለህ። በምትሰማበት ሰዓት ላይ እቺን ትይዝና ሲሰማ ሻንት ጫናት አለ እዛ ጋር። ዶክተራችን አንተ የምትሰጠውን መልስ መሰረት አድርጎ ግራፍ ይሰራልናል ማለት ነው። አሁን ያው ይህን ስንሰራለህ የነበረው ኤር ኮንዳክሽን በሚባል መንገድ የመስማት መጠንህን ነበረ ስንለካ የነበረው። አሁን ያንን ጨርሰናል። ይህንን ደግሞ እንቀይርና ቦን ኮንዳክሽን በሚለው ደግሞ ይህንን አጥንትህ ላይ አስነክቼ የመስማት መጠንህን እንደዚሁ ሜዥር እናደርጋለን ማለት ነው። ከዛ የሁለት ወንድም አይተን መጨረሻ ላይ ውጤቱን እናውቃለን ማለት ነው።